በትምህርቱ ዘርፍ ያለውን ስብራት ለመጠገንና ውጤታማ ለማድረግ እንደ መንግስት የተጀመሩ ስራዎች ተከታታይነት ያለው ለውጥ እንዲያስመዘግብ በየደረጃ ያሉ የአመራር አካላትም ሆነ ማህበረሰቡ የድርሻቸውን እየተወጡ ነው። የዚሁ አካል የሆነና በቀጣይ ጊዜያት በመላ አገሪቱ 50 ሞዴል ትምህርት ቤቶችን የመገንባት ውጥን ያለው ፕሮጀክት እየተተገበረ መሆኑን የኢፌዲሪ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ በማዕከላዊ ኢትዮጵያ ክልል ዱራሜ ከተማ በ509 ሚሊየን ብር የሚገነባውን ሞዴል ትምህርት ቤት ግንባታ አስጀምረዋል። እንደ መንግስት አሁን ላይ ትምህርትን በሚመለከት ያለው ፖሊሲ በተማሪ ውጤት ላይ ተጨባጭ ለውጥ ሊያመጡ የሚችሉ ሞዴል ትምህርት ቤቶችን ለመገንባት እየተሞከረ መሆኑን ገልጸዋል። ካለፈው ዓመት ጀምሮ እስከ ቀጣይ ዓመት መጨረሻ 31 ትምህርት ቤቶችን ለመገንባት መታቀዱንና ያው የዱራሜው ሞዴል ትምህርት ቤትም የዚህ ውጥን አንዱ አካል መሆኑን አብራርተዋል። ዘንድሮ ወደ 31 ሞዴል ሁለተኛ ደረጃ ትምህርት ቤቶች እንሰራለን በሁሉም ክልል እኛ ክልል አለም ምን መርጠው ፕራይመሪሊ ከክልሉም ውስጥ የት ጋ ነው ብዙ ችግር ያለው ተማሪዎች ልጆች ኩልድ ላያገኙት የት ነው ብለን ነው የምንሰራው። መኝን 31 ትምህርት ቤቶች ሲንጨርስ ሌላ 19 ቀረና ለአምሳ ለመስራት ነው ያሰብነው። ቢኮዝ እነህ ሞዴል ትምህርት ቤቶች እንደ ሌሎች ሁለተኛ ደረጃ ትምህርት ቤቶች አይደሉ። በመሰረቱ ኮምፕሬሄንሲቭ የሆነ ሁለተኛ ደረጃ ትምህርት ቤት ማሟላት ያለበትን መሰረተ ልማት በሙሉ ያሟሉ ናቸው። ሞዴል ትምህርት ቤቶቹ አሁን ላይ ካሉ መደበኛ ሁለተኛ ደረጃ ትምህርት ቤቶች በእጅጉ የተለዩ መሆናቸውንና ከንድፈ ሐሳብ ባለፈ የተግባር ልምምድ እንዲኖራቸው ተደርገው የሚሰሩ መሆናቸውንም ሚኒስትሩ አብራርተዋል። ይሄ ትምህርት ቤት 509 ሚሊዮን ብር ነው ሚ፣ ቀላል ትንሽ ትምህርት ቤት አለ አዲሱ የኢትዮጵያ ሞዴል ትምህርት ቤቶች ዲዛይን አሰርተናል፣ ለሁሉም ካሁን በኋላ ለምንሰራቸው ትምህርት ቤቶች ኢትዮጵያ ውስጥ ጥሩ ትምህርት እንስጥ ካልን ምን አይነት ትምህርት ቤት ነው ሊኖር የሚገባው? እነኛ ትምህርት ቤቶች አንደኛ ለልጆቻችን አትራክቲቭ እንዲሆኑ፣ ጥሩ ትምህርት ለመማር ደስ ብሏቸው እንዲመጡበት ምን ምን ፋሲሊቲ ያስፈልገዋል? እንደምታውቁ ተማሪዎች ትምህርት ዝም ብሎ ቀለም ማጥናት ብቻ አይደለም፣ መጫወት ይፈልጋሉ። መጫወቻ ቦታዎች አሏቸው። የስፖርት ቦታዎች አሏቸው ወይ? ጥሩ የሆኑ መዝናኛ ቦታዎች አሏቸው። ለመማር የሚያስፈልጉ ግብአቶች ያስፈልጓቸዋል። የትምህርት ስርዓቱን ውጤታማ ማድረግ አሁን ላይ በዓለም አቀፍ ደረጃ እየመጡ ያሉ ተጽዕኖዎችን መቋቋም የሚችል ዜጋ ለማፍራት ሚናው የላቀ እንደሆነም ጠቅሰዋል። ታላቁን ማክበር፣ አስተማሪውን ማክበር፣ የራሱን ቆሻሻ ማንሳት የማይችል ልጅ ዜን ጥሩ ዜጋ ሊወጣው እነኝንም መሰረታዊ የሆኑ ትምህርቶች አብሮ መማር አለበት። ይህ ሀገር ወደፊት እንሂድ ካል ይህን ሀገር በተለይ በአለም ላይ የመጡ ያሉትን ችግሮች ታውቋችኋለች። እነኝን መቋቋም የሚችል ህብረተሰብ ዛሬ አልቻልም። ከአሁን በኋላ ኢትዮጵያ የምትባል የጋራ ቤት አለችን። ለሁሉም እኩል ሆና እንድትኖር እንፈልጋለን። ማንም ከማንም የበላይ እንዲሆን አንፈልግም። ማንም ከማንም ያነሰ እንዲሆን አንፈልግም። ለሁሉም ኢትዮጵያውያን እችን ሀገር ወደፊት ይዘው የሚሄዱ ልጆች እናፍራ። የሚገነባው ሞዴል ትምህርት ቤት ከመንግስት በተገኘ የፋይናንስ ምንጭ አለመሆኑን የተናገሩት ፕሮፌሰር ብርሃኑ ማህበረሰቡም ሆነ በደረጃ ያሉ የአካባቢው አስተዳደር አስፈላጊውን ግብዓት በማሟላት ረገድ የድርሻቸውን መወጣት አለባቸው ብለዋል። በአቅም ማጣት ምክንያት ትምህርት ቤት ያልገባ አንድ የከምባታ ልጅ የሚጎዳው ቤተሰቦቹን ብቻ፣ አገሩን ይጎዳል ባለመማሩ ምክንያት። እኛ ልጆቻችንም እናስተምረው ሲማሩ ነው አገራቸውን በደንብ ማገልገል የሚችሉት ብለን ነው። ለዛም ነው እያዘጋጀ ናቸው ያለ ነው። እና ለዛ ነው ጥሩ ትምህርት ለሁሉም መስጠት ያለብን እሱን ነው እያደረግን ያለ ነው። ይሄ እንዲሆን ግን ከወላጆች ትልቅ ድጋፍ እንፈልጋለን። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪ ና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በበኩላቸው በሀገሪቱ የተካሄደውን የትምህርት ማሻሻያ ፖሊሲን ተከትሎ በዘርፉ በርካታ ስራዎች መሰራታቸውን ጠቅሰዋል። አሁን ላይ በክልሉ የትምህርት ጥራትን የማስጠበቅ ስራ ልዩ ትኩረት እንደተሰጠውም ገልጸዋል። ተማሪዎች ሳይኮርጁ በጥብቅ ዲሲፕሊን በመመራቱ በራሳቸው መስራት ሲጀምሩ በጣም ነው የቀነሰው። ይሄም ያለንበት የኛ ትምህርት ያለበትን ደረጃ የኛ የትምህርት ጥራት ያለበትን ደረጃ ያሳየ ነው። ይህንንም ለማስተካከል ባለፉት ሁለት ሶስት ዓመታት በጣም ትልቅ ስራ እንደ አገር እየተሰራ ነው ያለው እንደ ክልላችንም እየተሰራ ነው ያለው። ለትምህርት ጥራት መጠበቅ በዋነኛነት ደረጃቸውን የጠበቁ ትምህርት ቤቶች መገንባት ወሳኝ ነው ያሉት ምክትል ርዕሰ መስተዳድሩ ዘርፉን ለማጎልበት እየተሰራ ነው ብለዋል። እንደ ደረጃቸውን የጠበቁ ትምህርት ቤቶች እጅግ በጣም ዝቅተኛ ናቸው። የሁለተኛ ደረጃ ትምህርት ቤቶች ስታንዳርዱን ያሟሉ ትምህርት ቤቶች ከመቶ አርባ ስምንት ናቸው። ከአንደኛ እስከ ከአንደኛ እስከ መካከለኛ ደረጃ አስራ ዘጠኝ ፐርሰንቱ ብቻ ናቸው ደረጃቸውን ያሟሉት። ይሄ ማለት የእኛ ትምህርት ቤቶች ደረጃቸው በጣም ዝቅተኛ ናቸው ማለት ግንባታው የተጀመረው ሞዴል ትምህርት ቤት ለሌሎች ትምህርት ቤቶች ተሞክሮ በመሆን የማሻሻያ ስራውን ለማከናወን መነሻ ይሆናል ብለዋል። ለራሱ ብቻ ሞዴል ሆኖ እንዲቀር ሳይሆን ከዚህ ተሞክሮ ተወስዶ ዞኑ ውስጥ በዚህ ስታንዳርድ ትምህርት ቤቶች እየተስፋፉ እንደሄዱ ነው። በክልላችንም በዚህ ስታንዳርድ ትምህርት ቤቶች እየተስፋፉ እንደሄዱ ነው። ስለዚህ ዛሬ የምንሰራው የምናስጀምረው የሞዴል ትምህርት ቤት ከራሱ አልፎ ለሌሎችም ጭምር ተሞክሮ እንደሆነ በማወቅ እናንተም ሌሎች ትምህርት ቤቶች ላይ በተመሳሳይ ይሄን ተሞክሮ በጋራ እንዲያሰፋን መሄድ አለብን። ሞዴል ትምህርት ቤቱ ስኬታማ በሆነ መንገድ ተገንብቶ ለትውልድ ቀረጻ የድርሻውን እንዲያበረክትም በኢፌዲሪ ትምህርት ሚኒስቴርና በማዕከላዊ ኢትዮጵያ ክልል ትምህርት ቢሮ መካከል የግብውል ስምምነት ፊርማም ተካሂዷል። ከዚሁ በተጨማሪ የኢፌዲሪ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከምባታ ዞን ሸሺቹ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመገኘት ሁለተኛ ቀኑን በያዘውና በስኬት የተጠናቀቀውን የስድስተኛ ክፍል ክልላዊ ፈተና ያስጀመሩ ሲሆን በከተማው የሚገኘውን ብራይት ቪዥን ቅድመ አንደኛ ትምህርት ቤትም ጉብኝት አድርገዋል።